መጽሐፍ ቅዱስን ወደ እግዚአብሔር እንደም የእግዚአብሔር ቃል መሆኑን ያውቃሉ። ወደ እግዚአብሔር መቅረብ ይፈልጋሉ፣ ግን ስናየው አይገባንም፣ መጽሐፍ ቅዱስ መረዳት አዳጋች ነው ብለው የሚሉ ሰዎች አሉ። ሁለት ጥያቄ ማድረግ እንችላለን። አንደኛ መጽሐፍ ቅዱስ ምንድን ነው? ከዛ እንዴት እንረዳው? የመጀመሪያውን ጥያቄ መጽሐፍ ቅዱስ ምንድን ነው? መካቢ ካሳሉ መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ስንል ጸሐፊዎቹ በመንፈስ ቅዱስ ተመርተው ተነድተው የጻፉት እንደሆነ መጽሐፍ ቅዱስ ይናገራል። እንደ መጽሐፍ ቅዱስ ያለ መጽሐፍ የለም። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ነው ስንል ብሉይ ኪዳንም አዲስ ኪዳንም ሁሉም የእግዚአብሔር እስትንፋሰ መለኮት ወይም የእግዚአብሔር ሀሳብ፣ የእግዚአብሔር መልእክት ለሰዎች የደረሰ በቅዱሳን ሰዎች፣ በነቢያቶች፣ በሐዋርያት ተጽፎ ወደ እኛ የመጣ ነው ማለት ሀሳቡ ደራሲው እግዚአብሔር ነው ማለት ነው። ግን ድዋል ኦተር አለው ብለው ሰዎች ያስባሉ። ያው ድዋል ኦተር ቢኖረውም እንኳን እግዚአብሔር እንደ ደራሲው ሀሳቡ የእግዚአብሔር ሀሳብ ሆኖ ሰዎች ግን እግዚአብሔር ሲጽፍ ወይም እንዲጻፍ ሲያደርግ የሰዎችን ማንነታቸውን ተጠቅሞ ነው ወደ ሰዎች እንዲመጣ ያደረገውና ስለዚህ ጋድስ ስክሪፕቸር ነው ወይም እስትንፋሰ መለኮት ወይም ጋድስ ፕሪዝት ነው የእግዚአብሔር ቃል ነው የእግዚአብሔር አሳብ ሙሉ ለሙሉ የእግዚአብሔር ሀሳብ ነው የእግዚአብሔር ቃል ነው መጽሐፍ ቅዱስ እሺ መጋቢ ካሳም በጣም በጥሩ ሁኔታ ነው የተመለሰው ጌታ ይባርክ መጋቢ ካሳውን መጽሐፍ ቅዱስን እንደ እግዚአብሔር ቃል እንዴት እናንብበው? እንዴት እንረዳው? መጽሐፍ ቅዱስ እንደ ሌላው መጽሐፍ ዝም ብሎ የሚነበብ አይደለም። መጽሐፍ ቅዱስን ስናነብ መጀመሪያ የእግዚአብሔር ቃል ስለሆነ ቅዱስ ቃል ስለሆነ፣ መጀመሪያ መጸለይ ያለበት። ሰው ሳይጸልይ ዝም ብሎ ከፈት አድርጎ የእግዚአብሔርን ቃል ማጥናትም ሆነ ማንበብ የለበትም። እንደ ማንኛውም እንደ ፍልስፍና መጽሐፍ ወይም እንደ ሳይንስ መጽሐፍ ወይም እንደ ኬሚስትሪ እንደ ፊዚክስ ስላይደለ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ እግዚአብሔር መጀመሪያ እንዲገልጽልን፣ እንዲያበራልን፣ እንዲያሳየን ሀሳቡን መረዳት እንደንችል መጸለያ ያለብን። ይህንን ስናደርግን ወደ ስድስት አይነት መጽሐፍ ቅዱስ ያጠናል መርሆች እንዳሉ ይታወቃል። ዋና ዋናዎቹን ብንጠቅስ ግን ሶስቱን ሶስቱን ዋናዎቹ ሁሉን የሚያጠቃልላት ስለሚባል ማለት ነው። የመጀመሪያው ምንድነው ነው መመልከት ነው ወይም ምልከታ ማለት ይቻላል። ኦብዘርቬሽን ነው። ኦብዘርቬሽን ወይም መመልከት ማለት በክፍል ሀሳብ ውስጥ በምናጠናው ክፍል ሀሳብ ውስጥ ምን አለ? ወይም ምን እየተናገረ ነው? ምን እየተላለፈ ነው መልእክቱ ስለምንድን ነው የሚናገረው? የማጠናው ክፍል ውስጥ ያሉትን ነገሮች በደንብ ጠንቅቆ ማወቅ ማለት ነው፣ ወይም መመልከት ማለት ነው። ያሉትን ትዕዛዛዊ ቃላት ሊሆኑ ይችላሉ፣ አበረታች ሀሳቦች ሊሆኑ ይችላሉ፣ ምክር ሰጪዎች ሊሆኑ ይችላሉ። እንድንጸል የሚያደርገን ሀሳብ ሊኖር ይችላል። እኛ ምናልባት የምንመከርበት ምክር አዘል የሆነ ሀሳብ ሊሆን ይችላል። እነኛን ሀሳቦች ውስጡ ያሉትን ስነ መለኮታዊ ሀሳቦችን በትክክል መመልከትና ማወቅ መረዳት ይኖርብናል ማለት ነው። እና በምንመለከትበት ጊዜ በተመስጧዊ አጠናን ነው መሆን ያለበት። ተመስጧዊ ማለት ማለት ነው፣ በደንብ ትኩረትን በዚያ ላይ አድርጎ ማለት ነው። በምናጠናው ክፍለ ሀሳብ ላይ አውዳዊ ሀሳቡን አንዱን ቃል ብቻ መመልከት ሳይሆን ይሄ ቃል የሚያስተላልፈው ምንድን ነው? ምንድን ነው ሊል የፈለገው ምንድን ነው? ደራሲው ለተደራሲ አይኖቹ ምን እያስተላለፈ ነው የሚለውን ሀሳብ የምናይበት መንገድ ነው። ይሄ የመጀመሪያው ሀሳብ ማለት ነው። ሁለተኛው ኢንተርፕሬቴሽን ይባላል በእንግሊዝኛ ያው ትርጎማ ወይ መተርጎም ማለት ነው። መተርጎም ስንል ከሌላ ቋንቋ ወደ ሌላ መገልበጥ ሳይሆን ወይም ወደ ሌላ መተርጎም ሳይሆን ሀሳቡን ክፍለ ሀሳቡን መረዳት ማለት ነው አውዱን ተመርኩዘን ከኋላ እና ከፊት ያለውን ሀሳብ በመረዳት ያልናጠ ነው የሚያስፈልገው ሀሳብ ምን ይላል ምንድን ነው የሚለው ጸሐፊው ማን ነው ተደራሲያኖቹ እነማን ናቸው ለምንድን ነው ለእነሱ የሀሳብ እንዲነገራቸው ያስፈለገው? ለምንድን ነው? ጥናቱ በምን ላይ ያተኮረ ነው? ምንድን ነው የሚያስተላልፈው መልእክት? ዋናው መልእክት፣ ዋናው ሀሳብ ምንድን ነው? ሰዋሰዋዊ አወቃቀሩን፣ ቀኑን፣ ጊዜውን፣ የተጻፈበትን ጊዜ፣ የጸሐፊውን ማንነትና ተደራሲያዎችንም ማወቅ በጣም አስፈላጊ ነው። በደንብ ትኩረት ልናደርግበት የሚገባው ሌላው ደግሞ ሰዋሰዋዊ አወቃቀሩን ነው። ሰዋሰዋዊ አወቃቀሩን ካላወቅን ሀሳቡን በደንብ ላንገነዘበው እንችላለን። ይሄ በጣም ዋና ነገር ነው ብዬ አስባለሁ። እና በዚህ ውስጥ እንደገና ቁልፍ ቃሉን ማወቅ ያስፈልጋል። ቁልፍ ቃሉ እንዴት ነው የሚገኘው ብለን ስናስብ በክፍል ሀሳብ ውስጥ ተደጋግሞ የተጠቀሱ ሀሳቦች ቁልፍ ቃላቶች ናቸው ወይም ቁልፍ ሀሳብ ነው። ያ ቁልፍ ሀሳብ በጣም ጠቃሚ ነው። ሀሳቡን በደንብ ለመረዳት ማለት ነው። ተደጋግሞ የተነገረበት ምክንያት ጸሐፊው ለተደራሲያኖቹ ሊያስተላልፍ የፈለገው ዋና ነገር አለ ማለት ነው። በዚህ በተደጋገሙት ሀሳቦች ውስጥ በደንብ ልናውቃቸው እንችላለን ማለት ነው። ልንረዳቸው እንችላለን። ስለዚህ ሰዋሰዋዊ አወቃቀሩን በደንብ ባለቤቱን፣ ግሱን እና ማሰሪያ አንቀጹን እነኚህን ነገሮች በደንብ ማወቅ ያስፈልጋል በዚህ ውስጥ ግን ይህንን ለማወቅ የቋንቋ ተማሪ መሆንም አያስፈልግም። ግን ማንኛውም አንባቢ ማንኛውም ተመስጦ ሆኖ ሲያነብ የእግዚአብሔርን ሐሳብ ጸልዮ በሚያነብበት ጊዜ ክፍለ ሐሳቡ ምን እንደሚል በደንብ መረዳት እንዲችል ያደርገዋል። እና ያንን ጊዜና ሰዓት የተጻፈበትን ዘመን ለነሱ ወይም ተደራሲያኖቹን በተለይ ደራሲው ለተደራሲያኖቹ ሊያስተላልፍ የፈለገውን ሐሳብ በደንብ ካላወቅን የምናጠናውን ሐሳብ በደንብ አናውቀውም ማለት ነው። ምን እንዲላቸው እንደፈለገ ማለት ነው እና በተደራሲያኖቹ ለምሳሌ ጸሐፊው ጳውሎስ ከሆነ በጳውሎስ ጳውሎስ ሊል ያሰበውን ሐሳብ በደንብ መረዳት የምንችለው በእንዲህ አይነት ሁኔታ ነው። ምን ሊል እንዳሰበ ማለት ነው እና በእነዚህ አይነት ሁኔታ ነው። ሌላኛው የመጨረሻው ወይም አፕሊኬሽን ይባላል ወይም ትግበራ፣ መተግበር ይህንን የተረዳነውን እውነት ወይም ተርጉመን ያገኘነውን ሀሳብ በነሱ በደራሲውና በተደራሲያኑ መንገድ ካየን በኋላ ወደኛ ወደኛ ማውረድ አለብን። የአይምሮ እውቀት ብቻ እንዳይሆንብን በእኛ ሕይወት መተግበር ያለበት ሀሳብ ማግኘት አለብን እና የምንታዘዘው ትዛዛዊ ቃል ካለ አበረታች ቃል ካለ አበረታች ሀሳብ ካለ እንድጸልይ የሚያደርገኝ ነገር ካለ እጸልያለሁ። ንስሓ እገባበት ነገር ካለ ንስሓ እገባለሁ። እንደገና ደግሞ ማድረግ ያለብኝ ነገር ካለ ያንን ለማድረግ እነሳሳለሁ እና በእንደዚህ አይነት ሁኔታ ውስጥ ነው ትግበራ ከሌለው አንዳንድ ሰዎች ያው እንደሚሉት መተርጎምም ሆነ መመልከትም መተግበርም መተርጎምም አፕሊኬሽን ላይ ወይም በተግባር እስካልተገለጸ ድረስ ምንም ፋይዳ የለውም፣ ምንም ሊጠቅም አይችልም። ማጥናታችንም ምንም ዋጋ የለውም፣ ምንም ፋይዳ የለውም። የአይምሮ እውቀት ብቻ ለሚሆኑ በአይምሮችን ብቻ የምናውቀው ከሆነ ወደ ልባችን ወደ ታች ታልወረደና በእኛ ህይወት ውስጥ ከእኛ ህይወት ጋር ካልተዛመደ ጥናታችንም ምንም ፋይዳ ላይኖረው ይችላል። ስለዚህ አንድን መጽሐፍ ለምሳሌ ስናጠና ምናጠነው ሁለተኛ ጢሞቴዎስን ቢሆን ምናጠነው ወይም ገላትያን ቢሆን ወይም ኤፌሶንም ቢሆን ሌላውንም ክፍል ቢሆን የምናጠናው ክፍል ውስጥ ለምሳሌ ትዕዛዛዊ ቃል የትጋ እንዳለ፣ አበረታች ቃል የትጋ እንዳለ፣ ምክር ሰጪ ሀሳብ የትጋ እንዳለ እነኝን ነገሮች ሁሉ በዚያ ውስጥ እያየን እያሰመርንባቸው ወይንም ኖት እያያዝን ሀሳቡን በትክክል እንድንረዳ ያደርግና ማለት ይህን መልእክት ነው ደግሞ ለሌሎችም ማስተላለፍ ያለብን። በእንዲህ አይነት ሁኔታ የሚያጠና ሰው ጥሩ የመጽሐፍ ቅዱስ እውቀት ይኑረዋል፣ ጥሩ ፈሪሃ እግዚአብሔር ይኑረዋል። እንደገና ደግሞ ጥሩ ሰባኪና ጥሩ አስተማሪ መሆን ይችላል። ሌሎችንም ሰዎች በደንብ መርዳት ይችላል። ለማንኛውም ወንጌል ለሚሰማ ሰው ሁሉ ትክክለኛውን መልእክት ትክክለኛውን የእግዚአብሔር ሀሳብ ለዚያ ሰው ማሻገር ይችላል፣ ወይም ማድረስ ይችላል። ሌላው መጽሐፍ ቅዱስ በብዙ በብዙ ፈርጅ የተጻፈ ነው። ለምሳሌ ህጋዊ አለ ህጋዊ አለ፣ ታሪካዊ ወይም አለ እንደገና የትረካዊ ጻፍ አለ። እንደገና ደግሞ ቅኔያዊ ወይም መዝሙራዊ የሆነ ክፍል አለው። ትንቢታዊ የሆነ ክፍል አለው። መልእክታዊ የሆነ እንዲሁ ደግሞ ደብዳቤያዊ የሆኑ አሳቦች አሉት፣ ማለት መልእክቶች አሉት። እንደገና ደግሞ ራእያዊ የሆነ ወይም አቡቀለምሲሳዊ የሆነ አሳባን እና የህግን መጽሐፍ ስናጠና ልክ ህግ እንደ ህግ መጽሐፍ ይሄ ለምሳሌ ማጠናው ከብሉይ ኪዳን ከሆነ ቶራን ከሆነ ማጠናው አምስቱን መጽሐፍ እዚያ ውስጥ በቶራ እየተላለፈ ያለው መልዕክት በዚያ በህጋዊ መንገድ ነው መተርጎም ያለብኝ ወይም መመልከት ያለብኝ። እንደ መልእክታዊ ወይም እንደ ራእያዊ ወይም እንደ ትንቢታዊ አይደለም የምናየው። ትንቢት የለም ማለት አይደለም፣ በዚያም ውስጥ ትንቢት አለ፣ ትንቢት የተነገሩ ክፍሎች አሉ። ለምሳሌ ዘዳግም 18፥18 ላይ እንደኔ ያለ ነቢይን ይልክላችኋል ብሏል ሙሴ ሲናገርና ይሄ ትንቢታዊ ነው፣ ወደፊት የሚሆን ነገር ነው። ግን በዚያ ውስጥ ግን ስናጠና ግን በህግ መጽሐፍ ውስጥ ስናጠና፣ ልክ ህግን እንደ ህግ መጽሐፍ ነው ማጥናት ያለብን። ታሪክን እንደ ምሳሌ ኢያሱ ጀምሮ እስከ አስቴር ድረስ ያሉ አስራ ሁለቱ መጽሐፍቶች ደግሞ የታሪክ መጽሐፍት ናቸው። እነኛን ደግሞ ታሪካዊ ታሪክን ነው የምናየው በዚያ ውስጥ የመሳፍንትን ታሪክ እናያለን። የመሳፍንቶችን ታሪክ፣ የነገስታትን ታሪክ እናያለን የነቢያቶችን ታሪክ፣ ሌሎች ታሪኮችን፣ ሁሉን ያለን ትረካዎች አሉባቸው። እነኛን ትረካዎችንም እንደ ትረካ ነው ማየትና መተርጎም ያለብን። መዝሙሮችንም ደግሞ ቅኔዎቹን፣ በቅኔም እግዚአብሔር መልእክቱ እንዲስተላለፍ አድርጓል ና እንደ ቅኔ መጽሐፍ ነው ማየት ያለብን እና ቅኔያዊ ነው። ይህም ዛሬ መዝሙር ነው ወይም ቅኔ ነው፣ በቅኔ መንገድ ነው ማጠን ነውና እንደዚያ ነው መተርጎም ያለብኝ። መዝሙሩ ሲዘመር ለምሳሌ እግዚአብሔር ረኝ ነው የሚያሳጣኝ የለም በለመለመ መስ ያሳደ እንደዚህ ስንል አሁን መዝሙር ነው ግጥም ነው በጣም በግጥም መልክ ነው የተገመጠውና ይህንን ግጥማዊ የሆነ ቅንያዊ በሆነ መንገድ መረዳት አለብን ማለት ነው። ወደ ትንቢት ስንሄድ ደግሞ ትንቢት ነው። ትንቢቶች የሚነገሩበት ምክንያት የአጠቃላይ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ነው የሚናገሩና ትንቢትን በትንቢታዊ መንገድ ነው መተርጎም ያለብን ትንቢት ደግሞ ምንድነው ወደፊት የሚሆን ነገር ነው የተፈጸመ ትንቢት ሊኖር ይችላል አሉ የሚፈጸሙም ደግሞ ወደፊት አሉ ግን ያንን በትንቢት መንገድ ነው የምንረዳው ለምሳሌ ኢሳያስ እንደዚህ ብሏል ኤልያስ እንደዚህ ብሏል ኤርሚያስ እንደዚህ ብሏል ሚልኪያስ እንደዚህ እነኚህም ታሪኮች አዲስ ኪዳን ላይ እናገኛቸዋለን ትንቢቶቹን እንደ ትንቢት ትንቢትን በትንቢት መንገድ ነው የምንረዳው ወንጌልን ለምሳሌ በአዲስ ኪዳን ውስጥ የክርስቶስ ታሪክ አለ የሐዋርያት ታሪክ አለ። የክርስቶስን ታሪክ የሚነግሩን አራቱ ወንጌሎች ናቸው። በደንብ ሰፋ አድርገው ይነግሩናል። እዚያ ቦታ ላይ ስንመለከት እንደኛ ያ ታሪክ ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ የሰራቸውን ያደረጋቸውን ድንቅ ታምራቶች፣ እንዴት በስጋ እንደተገለጠ፣ ከዚያም እንዴት እንዳደገ፣ እንደገና ደግሞ እንዴት መከራ እንደተቀበለ ከዚያም በኋላ ደግሞ እንዴት እያገለገለ እንደነበረ እስከ መጨረሻው እስከ መሰዋት እስከሆነበት ድረስ ራሱን አሳልፎ እስከሰጠበት ድረስ ያለውን ታሪክ ነው የሚያሳየን። ሐዋርያት ደግሞ የሐዋርያት ስራን ስንመለከት ሐዋርያት ክርስቶስ ኢየሱስን በተባሉት መንገድ ወደ ዓለም ሁሉ ሂድ፣ ወንጌል ለፍጥረት ሁሉ ስበኩ በተባሉት መንገድ በዚያ መንገድ ቸርች እንዴት እንደተከሉ ቤተክርስቲያን እንዴት እንደተከሉ እንዴት ወንጌልን እንደሰበኩ እኔ ምን ያክል መከራ እንደደረሰባቸው ዛሬ ያ እንዴት እኛ ጋር እንደደረሰ ይህን ሁሉ የምናየው በሐዋርያ ሥራ ውስጥ ነው እና ያን ታሪክ እናያለን ማለት ነው። በዚያ ውስጥ ደግሞ በሐዋርያ ሥራ ውስጥ ደግሞ ደብዳቤዎች ተጽፈዋል። እነኝን ደብዳቤዎች የጻፋቸው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ የጻፋቸው አስራ ሶስት ደብዳቤዎች አሉ፣ ለግለሰቦችም ለቤተ ክርስቲያንም እና ይህንን የምናገኘው በሐዋርያ ሥራ ውስጥ ነው እና በደብዳቤዎች ውስጥ ያሉትን ወይም ደብዳቤዎችን ደግሞ እንደ ደብዳቤዎች ነው የምንረዳቸው። ደራሲው አለ፣ ተደራሲያኖች አለ። ደራሲውና በተደራሲያኖቹ መካከል የነበረ ውይይት አለ እና ቅብብሎሽ አለ እና በዚያ ውስጥ የሚተላለፉ መልእክቶች አሉ። እነኛ በዚያ መንገድ ነው ማጥናት ያለብን ለማለት ነው። ለግለሰብም ለመጋቢ አለ እንዲሁም ደግሞ እንዲሁ ለግለሰብ ለመጋቢ ሆኑ የተጻፉት ሶስት መጽሐፍቶች አሉ። አንደኛና ሁለተኛ ጢሞቴዎስ እና ቲቶ እነኚህ ለግለሰብ ነው የተጻፉት እና መጋቢውን ወይም የእግዚአብሔርን እንደራስ የሆነውን መጋቢ ወይም ፓስተሩን እንዴት ቤተክርስቲያንን መምራት ማስተዳደር እንዳለበት የሚያሳይ ሀሳብ ሲሆን ለፊልሞና ደግሞ እንደዚህ ግለ መልእክት ደብዳቤ ተጽፏል እና በእንደዚህ አይነት ደግሞ የምናየው ከግለሰቦች ጋር ያለውን ኢንተራክሽን ወይም ግንኙነት ወይም መልእክት በዚያ መንገድ እናጠናለን። የመጨረሻው አቡቀለምሲሳዊ ቅድም እንዳልኩት ወይም ረአያዊ ራእይ በብሉ ኪዳንም አለ። በነገራችን ላይ ራእይ አሁን ለምሳሌ ራእይን ስናጠና ከዳንኤል ጋራ ከዘካርያስ ጋር ከህዝቅኤል ጋራ አብረን ታላጠና ነው። ብቻውን በደንብ ላይገባን ይችላል። ስለዚህ አቡቀለም ሲሳዊ የመጽሐፍ ቅዱሳዊ አጠናን ዘዴ ራእያዊ በሆነ መንገድ ነው የምናጠ ነው። እንደ ደብዳቤ እንደ መልእክት አይደለም የምናጠ ነው። እና በእንደዚህ አይነት መንገድ ነው መጽሐፍ ቅዱስን ልናጠና እና ልንረዳ የምንችለው በእንዲህ አይነት መንገድ ስንረዳው ነው ግንዛቤ ልናገኝበት የምንችለው ለማለት። እሺ በጣም ነው ም እናመሰግነው። በጣም በጥሩ ሁኔታ ነው የተመለሰው። ጌታ ይባርክ።